ሰላም ጤና ይስጥልኝ፣ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስ እና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። የትግራይ ማዕከላዊ ዞን ህዝብ ከህወሀታውያን ባርነት መላቀቅ አልቻለም ተባለ በዞኑ ከእያንዳንዱ የሴፍቲ ኔት ተጠቃሚ ማህበረሰብ የሚያገኘው የሴፍቲ ኔት ገቢ 50 በመቶው ለህወሓት ቡድን ገቢ ያደርጋል የተባለ ሲሆን ከእያንዳንዱ ጣቢያም ከ70 እስከ 80 ሺህ ብር ለቡድኑ ይከፍላል ተብለዋል። በተጨማሪም ቡድኑ እያንዳንዱ የገጠር ወረዳ ከ500 ሺህ እስከ 1 ሚሊዮን ብር የሚያስከፍል ሲሆን እያንዳንዱ ከተማ መስተዳደር ለቡድኑ ከ1 ሚሊዮን እስከ 2 ሚሊዮን ብር ግብር ያወጣል። የተሰበሰበው ገንዘቡም ታማኝ ባሏቸው ግለሰቦች የባንክ አካውንት ገቢ እንደሚያደርጉ ተገልጿል። በትግራይ ክልል የሚገኙ ተፈናቃዮች የፕሬዝዳንቱ ጽህፈት ቤት ሰብረው መግባታቸው ተገለጸ። በትግራይ ክልል የሚገኙ ከወልቃይት ሁመራ ተፈናቅለው መቀሌ የሚገኙ ተፈናቃዮች ዛሬ ሰኔ 4 2017 ዓ ም ወደ ቀየትን መልሱን አምስተኛ ክረምት በድንኳን አናሳልፍን የሚል ሰልፍ ያካሄዱ ሲሆን ሰልፈኞቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መገኛ በሆነው ደጀን ቢሮ የጸጥታ አካላቶችን በመጣስ የቢሮው በር ሰብረው መግባታቸው ተገልጿል። በጽህፈት ቤቱም የክልሉ ፕሬዝዳንት ሌትና ጀነራል ታደሰ ወረደ እንዳልነበሩም ተገልጿል። በመጀመሪያ ሰልፈኞቹ ወደ ጽህፈት ቤቱ ሲያመሩ ከክልሉ ባንዲራ በተጨማሪ የህወሃት አርማ የሆነው ባንዲራ ይዘው እንደነበረ የተገለጸ ሲሆን ቆይተው ግን የፓርቲውን ባንዲራ እንደተቀሙ ተገልጿል። ሰልፈኞቹ ሰልፉ ለሰኔ 9 2017 ዓ.ም ጠርተውት የቆየ ቢሆንም ለምን ለዛሬ ሰኔ 4 2017 ዓ.ም እንደቀየሩትም የታወቀ ነገር የለም። በርካቶች ሰልፉ ህወሃቶች የጀኔራል ታደሰ ወረደ ድጋፍ ስላጡ ተፈናቃዮቹ እንዲወተውቱ እየተጠቀሙባቸው እንደሆነም እየገለጹ ይገኛሉ። ሙስሊም ተማሪዎች በሂጃብ ሰበብ ከስምንተኛ ክፍል ፈተና ተባረሩ። በትግራይ ክልል አክሱም ከተማ የሚገኙ ሀያ ሴት ሙስሊም ተማሪዎች ሂጃብ ለብሳችሁ አትገቡም በሚል ሰበብ አብርሃ ጽብሃና ክንደያ ተብለው የሚጠሩ ትምህርት ቤቶች ከስምንተኛ ክፍል ፈተና መባረራቸው ተገልጸዋል። በዚህም ምክንያት ተማሪዎቹ ፈተናቸው ሳይፈተኑ ቀርተዋል። ጣናነሽ ሁለት ጀልባ አዳማ ከተማ ደረሰች። ጣናነሽ ሁለት ጀልባ አዳማ ከተማ ስደርስ የከተማው ነዋሪ እንዲሁም የፌዴራልና የከተማ አስተዳደር አመራሮች ደማቅ አቀባበል አድርገውላታል። መጋቢት 30 ከጅቡቲ ዶላሬ ወደብ ተነስታ ወደ ኢትዮጵያ ጉዞዋን ጀምራ ባሉት ሁለት ወራት እጅግ አስቸጋሪ በሆነ መልክዓ ምድር እያለፈች ጥንቃቄ የታከለበት ጉዞ እያደረገች ትገኛለች ተብሏል። ጉንበት ሰባት ቀን ወደ ኢትዮጵያ ከገባች ጀምሮ ላለፉት አንድ ወር ገደማ በአፋር ክልል የተለያዩ ከተሞችን እያቆራረጠች ነበር ጉዛዋን ስታደርግ የቆየችው። በዛሬው ሁለት ሰኔ አራት 2017 ዓ.ም ደግሞ አዳማ ከተማ ገብታለች። ይህች ጀልባ በግዝፈቷም በአይነቷም ለየት ያለት ስትሆን ለኢትዮጵያም ከጀልባነት በላይ ብዙ ተምሳሌት ትርጉም አላት። 150 ሜትሪክ ቶን ክብደት ሲኖራት ርዝመቷን 38 ሜትር ያህል ነው። ከ188 ሰው የመጫን አቅም እንዳላትም ተገልጿል። የጀልባዋ ወደ ሀገር መግባትና ስራ መጀመር በውሃ ትራንስፖርት፣ አጠቃላይ በውሃ ቱሪዝም እና በማሪታይም አገልግሎት ላይ የራሱን የሆነ ከፍ ያለ ድርሻና አስተዋጽኦ ይኖረዋል ተብሎም ይጣል።

ኢትዮጵያ በሩሲያ ድጋፍ የባህር ኃይል ዋና መስሪያ ቤት ግንባታን 95 በመቶ ማጠናቀቋ ተገለጸ። ከሶስት አስርት ዓመታት በፊት የባህር በር ያጣችው ኢትዮጵያ በአዲስ አበባ ጃን ሜዳ እያከናወነች ያለውን የባህር ኃይል ዋና መስሪያ ቤት ግንባታ በቅርቡ እንደምታጠናቅቅ ተዘግቧል። የጠቅላይ መምሪያው ግንባታ 95 በመቶ መጠናቀቁን ስፑትኒክ አፍሪካን ጠቅሶ አፍሪካ ቢዝነስ ኢንሳይደር ዘግቧል። ይህም ኢትዮጵያ የባህር በር ባይኖራትን ብሔራዊ የባህር ኃይል እንዳግም ለመገንባት ያላትን ምኞት የሚያሳይ አንዱ እርምጃ መሆኑን ዘገባው አመላክቷል። ለሄክታር ስፋት ላይ የተገነባው ባለ አራት ፎቅ የባህር ኃይል ዋና መስሪያ ቤት ህንጻ አስተዳደራዊ ቢሮዎችን፣ የህክምና ክሊኒክን፣ የመሰብሰብ አዳራሾችን፣ የስፖርት ተቋማትን እና ሌሎች መሰረተ ልማቶችን የሚያካትት ሲሆን ፕሮጀክቱ በተያዘለት የጊዜ መሰረት በቅርቡ እንደሚጠናቀቅ ተገልጿል። በተጨማሪም ይህ ኢትዮጵያ በአፍሪካ ቀንድ ላይ ያላትን ተጽዕኖ መልሳ ለማግኘት የምታደርገው ስትራቴጂ አካል ነው ተብሏል። እንደ ኤሮፓያን አቆጣጠር ከ1993 ጀምሮ ኢትዮጵያ የባህር ርበር ብታጣም የኢትዮጵያ መንግስት የባህር ኃይል አቅሞች የንግድ መንገዶችን ለመጠበቅ ለዓለም አቀፍ የባህር አደጋዎች ምላሽ ለመስጠትና በጅቡቲና በሱዳን ወደቦች በኩል ወደ ዓለም አቀፍ ውሃዎች ለመድረስ ማረጋገጥን ወሳኝ መሆኑን ገልጸዋል። በመጋቢት ወር ኢትዮጵያ ከሩሲያ መንግስት ጋር የባህር ኃይል ልማትና ስልጠናን ለመደገፍ የትብብር ስምምነት ተፈራርማለች። ይህ ስምምነት የተደረገው ቀደም ሲል ከፈረንሳይ ጋር የነበረው የባህር ኃይል አጋርነት መቋረጡን ተከትሎ መሆኑን ዘገባው አመላክቷል። በጊዜው የሩሲያ ባህር ኃይል ምክትል አዛዥ አድሚራል ቪላድሚር ፎሮቢቭ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያው እና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝተው የኢትዮጵያን የባህር ኃይል አቅም ለማጠናከር ሞስኮ ድጋፍ እንደምታደርግ ቃል መግባታቸው ይታወሳል። የአሜሪካ መንግስት ሰነድ አልባ ስደተኞችን መያዝ መጀመሩን ተከትሎ ከአምስት ቀናት በፊት የተጀመረው የሎስ አንጀለስ ተቃውሞ ዛሬም ተቀጣጥሎ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ተቃውሞው ከአካባቢው የፖሊስ ኃይል አቅም በላይ መሆኑን ጠቅሰው ብሔራዊ ዘብ ወደ ከተማ እንዲገባ ያደረጉት በመጀመሪያዎቹ ቀናት ሲሆን፣ ተቃውሞው ግን ከመብረድ ይልቅ እየተባባሰ ይገኛል። ፖሊሶች ህዝቡን ለመበተን ውሃና አስለቃሽ ጋዝ እየተጠቀሙ ሲሆን ለዚህም በርካታ ሰው አልባ ተሽከርካሪዎች በስራ ላይ ውለዋል። በከተማዋም የአስቸኳይ ጊዜ አዋጅ ታውጆ ይገኛል። የፌዴራል መንግስት ንብረቶችን ለመጠበቅ በሚል በመጀመሪያ ዙር ወደ ሶስት መቶ የሚጠጉ የብሔራዊ ዘብ አባላት ወደ ከተማዋ ገብተዋል። ፕሬዚዳንቱ ያለግዛቲቱ አስተዳደር ጥያቄ ወይም ፈቃድ ብሔራዊ ዘብ እንዲገባ ሲያዙ በአስርት ዓመታት ውስጥ ይህ የመጀመሪያው እንደሆነ ነው እየተነገረ የሚገኘው። አሜሪካና ቻይና የንግድ ስምምነታቸውን ለማስቀጠል ተስማሙ። የአሜሪካና የቻይና ባለስልጣናት በእንግሊዝ ለንደን ባደረጉት ውይይት ወደ ውጭ የሚላኩ ምርቶች ላይ የተቀመጡ እገዳዎችን ለማቃለል እና የታሪፍ ስምምነትን ለማስቀጠል ተስማምተዋል። ባለስልጣናቱ ቻይና ወደ ውጭ በምትልካቸው ብርቅዬ ማዕድናት ላይ የተጣሉ ገደቦችን ለማቃለል እና ለረጅም ጊዜ ለቆዩ ለንግድ ልዩነቶችን ዘላቂ መፍትሄ ለማግኘት ያላቸው ፍላጎት አሳይቷል። በለንደን የተደረገው የሁለት ቀናት ውይይት ከተጠናቀቀ በኋላም የአሜሪካ የንግድ ሚኒስተር ሃዋርድ ሉትኒክ ለጋዜጠኞች እንደገለጹት የስምምነት ማዕቀፉ በሀገራቱ መካከል ያለውን ከፍተኛ የታሪፍ ጭማሪ ለመቀነስ የተደረገው የጄኔቫ ስምምነትን ያስቀጥላል ብለዋል። የጄኔቫው ስምምነት ቻይና ወሳኝ ማዕድነትና ወደ ውጭ የምትልክበትን መንገድ በመገደቧና አሜሪካን በምላሹ የራሷን የኤክስፖርት ቁጥጥር በመጣሏ ስምምነት ተቋርጦ ቆይቷል። የንግድ ሚኒስትሩ በለንደን የተካሄደው አዲሱ ስምምነት አሜሪካ ቀደም ሲል ያስቀመጠታቸውን አንዳንድ ገደቦች እንደሚያቃልል ተናግረው ዝርዝር ጉዳዮችን ከመግለጽ ተቆጥበዋል ። በሀገራቱ መካከል ያለውን የንግድ ውጥረት ለማርገብ ባለፈው ወር በስዊዘርላንድ ጄኔቫ ከተማ ሁለቱም ወገኖች አብዛኛውን ታሪፍ እንዲያነሱ ያስቻለ ቅድመ ስምምነት ላይ ደርሰው ነበር። በዚህም በለንደን በተካሄደው ውይይት የጄኔቫን ስምምነትና በሁለቱ ፕሬዚዳንቶች መካከል የተደረገውን የስልክ ውይይት ተግባራዊ ለማድረግ የሚያስችል ማዕቀፍ መደረሱን የንግድ ሚኒስትሩ ገልጸዋል። ነገር ግን ወደ ተግባር ከመግባታቸው በፊት ስለ ስምምነቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ጂ ቺንፒንግን ጨምሮ የከፍተኛ አመራሮችን ይሁንታ ማግኘት እንዳለባቸው ሚኒስት ገልጸዋል። የቻይናው የንግድ ምክትል ሚኒስቴር ሊ ቼንግ ጋንግ በበኩላቸው በመርህ ደረጃ ከስምምነት የደረሰው ስምምነት የመሪዎችን የመጨረሻ ፍቃድ በመጠባበቅ ላይ እንደሚገኝ መግለጻቸው ሮይተርስ ዘግበዋል። ውድ የሶሎዳሚድ አድማጭ ተመልካቾቻችን ለለተሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ፣ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።